በኢትዮጵያና ና በኤርትራ ድንበር አካባቢ ያለው ውጥረት ከምን ጊዜው በላይ አይሏል። የኢትዮጵያ መከላከያ ሰራዊት በሀገሪቱ ድንበር ሁሉም አካባቢ ላይ በሙሉ ቁመና መስፈሩን ለማወቅ ተችሏል። በማንኛውም ሰዓት ጦርነቱ ሊጀምር እንደሚችል ነው መረጃዎች የሚያሳዩት። ዘርዘር ያለ መረጃ ይዘነበታል። በትግራይ ክልል ህወሃትን ከስልጣን ለማንሳት ያለመ የትጥቅ ትግል ተጀምሯል፤ በመጽሔታችን ይዳሰሳል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል በተደረጉ ውጊያዎች ቁጥራቸው ከፍ ያሉ ሲቪሎች መገደላቸውን ለማወቅ ተችሏል። በዚህም ጉዳይ ዘርዘር ያለ መረጃ ይዘናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊ መረጃዎችን የሚያደርሳችሁ የህዝብ ድምፅ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መጽሔታችን እንሻገር። መከላከያ ሰራዊቱ በትግራይ ክልል በህወሀት ኃይሎች ቁጥጥር ስር የነበሩ ካምፖችና ቢሮዎችን በአብዛኛው መልሶ መቆጣጠሩን የውስጥ የመረጃ ምንጮቻችን አረጋግጠዋል። ጥቅምት 24 2013 ዓ ም በመከላከያ ሰራዊቱና በትግራይ ኃይሎች መካከል የእርስ በርስ ጦርነት መቀስቀሱን ተከትሎ ልዩ ኃይሉ በትግራይ ክልል በነበሩ የክልሉ መከላከያ ሰራዊት ካምፖች ላይ ጥቃት በመሰንዘር የተቆጣጠረ ሲሆን እስካሁንም ራሱን ቲዲኤፍ በሚል በአዲስ መልክ ባደራጀው ታጣቂ ኃይል ቁጥጥር ስር እንደነበሩ የሚታወቅ ሲሆን ከትላንት ጀምሮ መከላከያ ሰራዊቱ ታጣቂዎቹን ከአብዛኛዎቹ ካምፖች በማስወጣት መቆጣጠሩን ለማወቅ ችለናል። ይህ እንቅስቃሴ ከኤርትራ ጋር ለሚደረገው ውጊያ የመጀመሪያ እርምጃ እንደሆነ ነው የተገለጸው። በአንዳንድ አካባቢዎች በታጣቂዎቹና በሰራዊቱ መካከል ግጭት ተፈጥሮ የነበረ ቢሆንም ሰራዊቱ በተሳካ ሁኔታ አብዛኛዎቹን ካምፖቹን መቆጣጠሩን ለማወቅ ተችሏል። የኢትዮጵያ መከላከያ ሰራዊት በኢትዮጵያና ኤርትራ አዋሳኝ ስፍራዎች በሙሉ ወታደራዊ ቁመና ዝግጅቱ እየሰፈረ ነው። በማንኛውም ትዕዛዝ በሚሰጥበት ጊዜ ማጥቃት የሚችልበትን ሙሉ ቁመና ተላብሶ እንደሚገኝ መረጃዎች ያመላክታሉ። የኤርትራ ሰራዊትም ቢሆን በድንበር አካባቢ ተሰልፏል። በተለይም ኤርትራ በሰሜን ትግራይ ብዙ ቁጥር ያለው ኃይል አሰልፋለች። ኢትዮጵያ አብዛኛውን ሰራዊቷን ከአሰብ ሰባ ኪሎ ሜትር ርቀት ላይ በምትገኘዋ ቡሬ ላይ ነው ያሰፈረችው። የሀገሪቱ ከፍተኛ አቅም ያለው ሜካናይዝ ጦር በቡሬ እንደሚገኝም ለማወቅ ተችሏል። የኢትዮጵያ የባህር በር መዳረሻ ጥያቄ የፍትህና የህልውና ጉዳይ ነው። የኢትዮጵያ የባህር በር ተደራሽነት ስትራቴጂያዊ አስፈላጊነት ብቻም አይደለም፤ የፍትህ፣ የኢኮኖሚና የህልውና የአካባቢ እድገትም ጉዳይ ነው። ከ120 ሚሊዮን በላይ ህዝብ ያላት ሀገር፣ ፈጣን እድገት እያስመዘገበች ያለች ሀገር በመሆኗም ዓለም አቀፍ የንግድ መስመሮችን ፍትሃዊ ተደራሽነትን ማረጋገጥ ለዘላቂ ልማትና ክልላዊ ውህደትም ወሳኝ ነው። ዋና ዋና ሀገር ሙሉ በሙሉ የባህር በር አሳጥተው የተገነጠሉ ሀገራት ዓለም ላይ ታይተው አይታወቁም። በተለይም ኤርትራ በቅኝ ግዛት ስር በነበረችበት ጊዜ እንኳን ቢሆን የኢትዮጵያ መስራች የሆነው የአፋርን ህዝብ ግማሹን ቆርጠው የወሰዱበት መንገድ ፍጹም ኢፍትሃዊ ነበር። ከአሰብ እስከ ደቡባዊ ምጽዋ ያለው በረገብ መሬት ኤርትራ ስትገነጠል በህወሃት ገጸ በረከት ተሰጥቷት ይዛው የተገነጠለች እንጂ በታሪክም የኤርትራ አካል ሆኖ አያውቅም። በኢሳይያስ አፈወርቂ አገዛዝም ቢሆን ከፍተኛ በደልና መገፋት እየተፈጸመበት ያለ ህዝብ ሲሆን በአብዛኛው በባህር ላይ የስደት ጉዞ የሻርክ ቀለብ ሆኗል። ዘመቻው አሰብን ማስመለስ ብቻም ሳይሆን የጭቆናና የግፍ ቀንበር ተጫነበትን ምንም አይነት መብቱ የማይከበርለትን የአፋርን ህዝብ ነፃ ማውጣት ነው። በኤርትራ የሚገኘው የአፋር ህዝብ ከወንድሙ የኢትዮጵያ አፋር ህዝብ እንዲቀላቀል በተደጋጋሚ እንቅስቃሴ ቢያደርግም በኢሳይያስ አፈወርቂ ጭካኔ የተሞላበት ጭፍጨፋና አፈና ተፈጽሞባቸዋል። ዓለም አቀፍ የሰብአዊ መብት ተሟጋች የሆነው ድርጅት አምነስቲ ኢንተርናሽናል ባሳለፍነው ዓመት ባወጣው ሪፖርት የአፋር ህዝብ ተለይቶ አደገኛ የተባለ ማንነት ተኮር ጥቃት እየተፈጸመበት እንደሚገኝ ገልጿል። የአፋር ተወላጆች ቀዳሚ መተዳደሪያቸው የሆነውን አሳ ማጥመድን ጨምሮ በልማዳዊ አኗኗር ላይ ጣልቃ በመግባት መንግስት የተፈጥሮ ሀብታቸውን እንዳይጠቀሙ እንደሚከለክል የገለጸው ሪፖርቱ በኤርትራ በአፋር ህዝብ ላይ የሚደረገው የሰብአዊ መብትን ሁኔታ በተመለከተ ያወጣው ልዩ ዘገባ እንደገለጸው መድሎ፣ እንግልት፣ የዘፈቀደ እስር፣ መሰወርና ጥቃት ስለተፈጸመባቸው ለሰፊ ስደትና እንግልት ተዳርገዋል። በዚህም ምክንያት እስከ ግንቦት ወር 2023 ዓመተ ምህረት ብቻ ድረስ ቢያንስ ከ57 ሺህ በላይ የሚጠጉ የኤርትራ አፋሮች ቤታቸውን ጥለው በስደት ኢትዮጵያ ውስጥ ተመዝግበዋል፣ ይላል ሪፖርቱ። በኤርትራ የሚኖሩ የአፋር ተወላጆች ለበርካታ አስርተ ዓመታት የማያቋርጥ የሰብአዊ መብት ጥሰት ሲፈጽምባቸው መቆየቱን ነው ከአምነስቲ ኢንተርናሽናል በተጨማሪም የተለያዩ ዓለም አቀፍ ተቋማት እና ሚዲያዎች ሲዘግቡት ቆይተዋል። በአፋር ተወላጆች ላይ ከፍተኛ አድሏዊ ድርጊት፣ የዘፈቀደ እስር እና ግድያ፣ የመሰወር ጥቃት እየደረሰባቸው እንደሚገኝ መረጃዎቹ ያመላክታሉ። እነዚህ በደሎች ለከፍተኛ መፈናቀል እና ለባህላዊ አኗኗር መበላሸት ምክንያት ሆኗል፣ ይላል ኤኤፍፒ በዘገባው። የኤርትራ መንግስትና ፖሊስ የአፋርን ህዝብ ስልታዊ በሆነ መንገድ አግልሎታል፣ ከመሬታቸው በግዳጅ ማፈናቀል እንደ ዓሳ ማጽመድና አርብቶ አደር ያሉ የኢኮኖሚ መሠረቶቻቸውን በማውደምና ንብረታቸውን መውረስ የመሳሰሉ ድርጊቶች ተመዝግበዋል። እነዚህ እርምጃዎች አንዳንዶቹ ዘንድ ዘር ማጽዳት ተደርጎ ተወስደዋል ይላል አሶሽትድ ፕሬስ በዘገባው። አምነስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የአፋርን ችግር በማጉላት እየደረሰ ያለውን መድሎና እንግልት ጠቁመዋል። በኤርትራ ውስጥ ያለው የአፋር ሁኔታ አሳሳቢ ነው። የመፍትሄ መንገዶችም ውስን ናቸው። ቀጣይነት ያላቸው ሰብአዊ መብት ረገጣዎችም እስካሁንም እንዳሉ ናቸው። የኤርትራ አፋር ሕዝብ ከዚህ ሁሉ እንግልትና ስቃይ ሊድን የሚችለው ከኢትዮጵያ አፋር ሕዝብ ሲዋሃድ ብቻ ነው። ህወሃትን ከሥልጣን ለማውረድ ያለመ የትጥቅ ትግል መጀመሩን ለማወቅ ተችሏል። ትግራይን ለአዲስ ትውልድ ለማሸጋገር ያለመ የትጥቅ ትግል ተጀምሯል ተብሏል። ራሱን የትግራይ መከላከያ ሰራዊት ትዲኤፍ ብሎ የሚጠራው ታጣቂ ኃይል ከፍተኛ አዋጊዎችና ታጣቂዎች የትጥቅ ትግሉን እየተቀላቀሉ እንደሚገኙ ነው መረጃዎች የሚያሳዩት። የውነት ፓርቲ አመራር ህወሃትን ለማስወገድ የተጀመረውን የትጥቅ ትግል እንደተቀላቀሉም ተሰምተዋል። ከአርሚ 26 አርሚ 43 አርሚ 44 እንዲሁም አርሚ 75 የተወጣጡ የቡድኑ አባላት ሙሉ ትጥቃቸውን ይዘው ህወሃትን በትጥቅ ለማንሳት የተጀመረውን ትግል መቀላቀላቸውን ለማወቅ ተችለዋል። በአማራ ክልል ማዕከላዊ ጎንደር ጎንደርና በሰሜን ጎጃም ዞን ከአርብ መጋቢት 12/2017 ጀምሮ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠቆሙ በማዕከላዊ ጎንደር ነዋሪ የሆኑ አንድ ግለሰብ በሁለቱ አካላት መካከል ግጭቶች ከአርብ መጋቢት 12 ጀምሮ ማገርሸታቸውን ለአዲስ ስታንዳርድ ገልጸዋል። በጎንደር ከተማ የፋኖ ታጣቂዎች ተኩሱ መክፈታቸውን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው የፋኖ ታጣቂዎች አርብ እለት ከምሽቱ 12 ሰዓት አካባቢ በጎንደር ጣዳ ክፍለ ከተማ ተኩሱ ከፍተው የነበረ ሲሆን ለሰዓታት ያክልም ቆይተዋል። በግጭቱ እሱ ከመንግስት የጸጥታ አካላትና ከፋኖ ታጣቂዎች በኩልም በርካታ ተዋጊዎች እንደተገደሉ እንደሚያውቁ ገልጸው ሆኖም ይህን ያህል ለማለት እንደሚቸገሩ ተናግረዋል። ሌላኛው በማዕከላዊ ጎንደር ዞን ደንበያ ወረዳ አይባም ቀበሌ ነዋሪ የሆኑ ግለሰብ በበኩላቸው ስፍራው ከዚህ በፊት በፋኖ ታጣቂዎች ስር ሆኖ መቆየቱን ገልጸው ሆኖም ከአርብ መጋቢት 12 ቀን 2017 ጀምሮ እንደ አዲስ ባገረሸው ግጭት በትንሹ ሶስት ሰላማዊ ሰዎች በተባራሪ ጥይት ተመትተው መገደላቸውን ጠቁመዋል። በተጨማሪም ነዳጅ የጫኑ ሁለት ቦቲዎች ከጭልጋ ወደ ጎንደር ሲጓዙ በታጣቂዎች በተከፈተባቸው ተኩስ መቃጠላቸውን ተናግረዋል። አያይዘውም በምዕራብ በለሳ ወረዳ በተኩስ ሩምታ መሃል በትንሹ አምስት ሰላማዊ ሰዎች መገደላቸውን ከቤተሰቦቻቸው መስማታቸውን አስረድተዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በክልሉ ሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ግለሰብ ለአዲስ ስታንዳርድ እንደተናገሩት በከተማዋ የፋኖ ታጣቂዎች ተኩሱ መክፈታቸውን ተከትሎ ውጊያዎች መቀስቀሳቸውን ተናግረዋል። ይህን ተከትሎ ታጣቂዎቹ ለምን ትምህርት ታስተምራላችሁ በሚል 11 መምህራንን ሐሙስ መጋቢት 11 2017 ዓ ም ከቤታቸው አስወጥተው መግደላቸውን ገልጸዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው ዜና መጽሔታችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊ፣ ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ለነበረን ቆይታ ደግመን ደጋግመን ከልብ እናመሰግናለን።